በሀዋሳ ከተማ ወይም በሲዳማ ክልል አመራሮችና አርቲስቶች ጋር የተጀመረው ጉዳይ አሁንም እንደቀጠለ ነው። ዛሬውን ለየት የሚያደርገው ከአርቲስት ቶክቻው ጎነኝ ስል ያገኘ ነው። አርቲስት ምትኩ በቀለ ያደረጋችሁ ነገር በጣም ሽም ነው። እንደ አህያጡት ሁለት ብቅ ብሉ ሁለቱንም ኮርክማችሁ ልታስቀሩ ነው ወይ? ኢትዮጵያ በቀለች ትፈታ። አርቲስት ቶክቻው እናንተ ስሟን ሳታቁ ጎዳና እያደረ ሲዳማ ሲዳማ ስል እዚያ አድርሶ ዛሬ መታሰር ይገባዋል ወይ ስል በጣም ቁጣ ባዘልን ግምትናእንዲል በቃ የሆነ ገምት እስኪ፣ የሰው ማን ይመስላቸዋል? ቶክቻው ቶክቻው ቶክቻው ቶክቻው ሰሞኑን ደብሮት አለ። በርግጥ ለምን ያልጠበቀ ነገር እየሄደበት ያለው እሱም ላይ ቤተሰቦቹም ላይ ጥሩ ያልሆነ ነገር እየተካሄደ ነው። ኢትዮጵያ በቀደች የምትባል የሲዳማ አርቲስት ታስራለች። ንሽ ይሁን ኢየሱስ ክርስቶስ ገነ ለገነ ሁለት እንደዚህ ብቅ ቢሉ እንደዚህ ቶክቻው ላይ ቶክቻው ላይ ክላሽ አስታጥቀ ወደ አዲስ አበባ ትልካለህ፣ ኢትዮጵያ በቀለችን ወስደ ታስራለህ። ባለፈው የተደረገው ጥሪ ተከትሉ አርቲስት ታሪኩ ሰማኒያ ሻሌ። የአዋሳ ህዝብ ማስጠንቀቂያ ሰጥቷል። እኔ ከዛሬ አስር ዓመት በፊት ሲወጣ የነበረችው አዋሳ ይች አይደለችም። ሐዋሳን አስተካክሏት። ወጣቱን ሊበሉ ወጣቱን ሊያስሩ የተዘጋጀ ጅብ አለሰን። የቴዲ አፍሮን ጅብ ቆሙ ከበሬ የሚል ዘፈኑን አታኮ በጣም ትልቅ መልእክት ለስዳማ ህዝብ አስተላልፏል። የሸጧት በጣም እውነቴን ነው። የቴዲ ዘፈን አንድ ዘፈን አለ፣ ዘመን ያገነነው ጅብ ቆሟል ከበሬ ይላል። አዋሳ ላይ ጅብ በቀን ጅብ ቆሟል አዋሳ ላይ ያለ ወጣት የሲዳማን ወጣት ሊበላ የተዘጋጀ በስራ አጦትም ይሁን በረሃብም ይሁን በችግርም ይሁን በማሰርም ይሁን በማፈንም ይሁን ሐሳባቸውን እንዳይገልጹ በማድረግና ይህንን እንድትቃወሙ በዚህ ደረጃ ሲዳማን ደግነቱን እናውቃለሁ። አሁን ግን ያሉ ባለስልጣኖችን ልትታገሏቸው ህዝብ መርጦ ያስቀመጣቸው እነሱ በከበረ ቦታ ላይ ሆነው ህዝቡን ህዝቡን አላግባብ ሲያጉላሉት እያየን ነው። በሐዋሳ ከተማ ውስጥ ያለው ምናልባት የዛሬ ዘጠኝ ዓመት ወጥቻለሁ፣ ወደ አሜሪካን። አሁን አዋሳ ያለችበትን ሁኔታ ስሰማ እጅግ በጣም በሚያሳፍር፣ በሚያስፈራ፣ በሚያስደነግጥ በስጋት ላይ ያለ የአዋሳ ከተማ የሲዳማ ወጣት ማህበረሰብ፣ የሲዳማ ልጆች ከተማ ውስጥ ያሉ በጣም እጅግ በስራ አጥነት ተምሮ የተቀመጡ የተቸገሩ፣ በጣም ሰፋ በባለ ንግግሩ በራሱ ቲክቶክ ቻናሉ ላይ እንደተናገረ ከሆነ እናንተ ገና ድክ ድክ የሚሉ ሁለት እንዳይያጡት ያላችሁ ብዙ እንኳን ያላዛችሁ ስለሆናችሁ ያደረጋችሁ ነገር ስህተት ስለሆነ አርቲስት ኢትዮጵያ ካለችበት ከታሰረችበት ፈታችሁ ቢሆን ቢሆን በራሳችሁ መኪና እስከ ቤቷ አምጥታችሁ ብታስቀምጡ ለስማችሁ መልካም ነው ስል ተናግሯል። እግዚአብሔር ምስክሬ ነው። ኖር ነው አይደረግም ገና ለገና ሴ ጎበዞች እናንተ ሚችል ለማውራት በቃችሁ፣ እናስተካከላለን ኑ እስኪ ብላችሁ እቅፍ አድርጋችሁ እንደ ልጅ አባት ከአንድ አባት ምንድን ነው የሚጠበቀው? ግን አንድ አባት ልጁ ኖርማት እያደረገ ነው እንደሚያሳድገው በረንዳ እያደረገ ነው ሲዳማ ሲዳማ ሲዳማ እያለ እኮ አናተ ያስነካው አይኑን አስረን ሰላሳ ኪሎ ሜትር ላይ ወስደን ብንጥለው አርቲስት ኢትዮጵያ በቀለች ታስራን ያለችው ፍቷት ሲሆን ሲሆን ለክብራችሁ ተፈታ በራሳችሁ መኪና አምጥታችሁ ቤታችሁ ቤቷ አድርሷል። እስካሁን የሆነው የሆነውና ቀጣይ ምን ሊደረግ ይችላል? የሲዳማ ክልል አመራሮችስ ምን እያሰቡ ነው? የደስታ ላ ደግሞ ንግግር ብዙዎችን አስቆጥቷልም እንደ ቀልድም እንደ ፌዝም በተለያዩ ሶሻል ሚዲያ ሲዘዋወድም እናያለን አርቲስት ቶክቻውን ሰላሳ ኪሎ ሜትር ወስደን ብንጠል ተመልሶ ሐዋሳ መምጣት አይችልም። መንገዱን አቅም ባለው ላይ አርቲስት ምትኩም ፈገግ ብሎ እኮ አርቲስት ቶክቻውን ውሃ ሐዋሳን ማያቆስል የሚወደውን ድምፁን፣ ግርማ ሞገሱና ድንቆ ለአርቲስት ቶክቻው ጎንነኝ ስል ተናግረዋል። ይህ መሆን የሌለበት ነው። ይህ ልክ ያለሆነ ነገር ነው። ሌላ ሰው ከሰማ ሼም ነው። ስለዚህ እናንተ ብዙ አይደላችሁ፣ ሲዳም አመራርም እንደዚህ አይደለም። ስዳማ ከሆናችሁ ያደረጋችሁ ያላችሁ ነገር ስህተት መሆኑን አውቃችሁ ሁሉንም ነገር እርግፍ አድርጋችሁ በመተው የታሰሩትን ፈታችሁ ኢትዮጵያንም ወደ ቤቷ መልሳችሁ ሰላም ብታወርዱ ይሻላል ብሏል። ካልሆነ ራሴ ነጠላ ዜማ ሰርቼ በህዝብ መሳለቂያ ነው ማለት ነው ማለትነአሁን እቺ ልጅ ማትፈታ ከሆነ አዲስ ነጠላ ዜማ ሁላ እንደምሰራ ነው ቃል እገባላችሁ፣ እሰራለሁ። ለምን እንዲህ ምን እያስተማራችሁ ነው? ቋፍ ላይ ያሉ ሰዎች አሉ ገና ትክክል አይደላችሁም ስል ከተኩቸው ጎን መሆኑን አሳይቷል። እናም ባለፈው በተደረገው ጥሪ መሰረት በታሪኩ አንድ ብለናል። ብዙ የአዋሳና የስዳማ ልጆች በሞላው አለም ዙሪያ አላችሁ። የእናንተ ድምፅ ለተኩቸው ብቻ ሳይሆን ሙሉ ለአዋሳና ለስዳማ ህዝብ ጠቃሚ ስለሆነ ድምፃችሁን አሰሙ እያልኩኝ ይህ ካልሆነ ነገሩ እየተባባሰ ከመጣ ለሁላችን ማፍ ይዘጋል፣ ይለገማል። በውጭ አለም ያላችሁ የተክቾንም ጥሪ ተመልክታችሁ የሐዋሳም ፍቅር አስገድዷችሁ ልክ እንደ ታሪኩ ሰማኒያ ያሻል ድምጻችሁ እንድታሰሙ ስል ጥሪ አቀርባሉ። ታዲያ እንደዚህ አይነት አዲስ መረጃ እንደደርሳችሁ ለቤቱ አዲስ ሲሆናችሁ፣ ሰብስክራይብ አላደረጋችሁ ቤቱን ሰብስክራይብ በማድረግ ኮሜንት፣ እንዲሁም አዲስ መረጃ እንደደርሳችሁ ደውል ምልክቷን አብረታችሁ የምትፈልጉትንና ለእናንተ ጥያቄ የሆነ ጥያቄ ካለ በኮመንት አስቀምጡ። እናንተን ለማገልገል ዝግጁ ነኝ። አመሰግናለሁ። ደህና አይደሩም።